አሁን ትዝታውንም ኤርሚያስን መታችሁ ብጠይቁት ትዝታው እምነት ማመን ሲደመር መጠመቅ እኩል ይሆናል የዘላለም ሕይወት ብሎ ነበር ነው እንዴ እንደዛ ቢባል ነው አይደለም ሚ አሁን ብጠይቁት ጥምቀት ነው ለዘላለም ሕይወት አለ እምነት ብቻው ነው ለዘላለም ሕይወት ከዛ በኋላ የዘላለምን ህይወትን ያገኘ ሰው የሚፈጸመው ስርዓት ነው ነው የሚሏችሁ ሁለቱም ግን በፊት ላይ አያውቁትም ትምህርታቸውን ራሱ ማወቅ የጀመሩት ጥምቀት ለድነት አያስፈልግም እንደሚሉ ራሱ ማወቅ የጀመሩት አሁን ብዙዎቹ አሁን ነው ማለት ይቻላል ቀጥ ስ ሆማና ካሉ ግን አኬ ቢገቡ አሪፍ ነው ካሉስ፣ ካሉ አስገቡ። ሞዴሬተርስ እንትን ምንድነው ሜል ላይን ካሉ አስገቡ። አያ ለመሰከስ የሚጠቀሟት ቃል ኮናት ሜን ላይን ይላሉ። ሞደሬተሮች አስገቧቸው ሲመጡ የሚመጣ የሚታወቅ ፕሮስተንት ካለ አስገቧቸው። በተለይ እነዚህ ያሉ የሚያወሩትን ማለት ነው። ይቀጥል። ቁርባንም ጥምቀትን ይጨምራሉ። ዝም ብሎ መታሰቢያ ብቻ፣ ዝም ብሎ ስርዓት ብቻ፣ ምንም የሚያስተላልፈው ነገር የሌለው አድርገው የሚያስተምሩ አሉ። አይ ቲንክ በዚህ በኩል ያለው ወንጌላውያን ናቸው። ወንጌላዊቷ ቤተክርስቲያን ማጆሪቲው አልተሳሳትም። ቅዱስ ቁርባን መውሰድ፣ የጌታን መከራ ማስታወስ፣ አንድነታችንን ፕሮክሌም የምናደርግበት መጀመሪያ ስለ ጥምቀት ነው እንዲያወረው፣ ሳይሆን የምናውጅበት መጀመሪያ ስለ ጥምቀት ነበር ያወረው። ዋው፣ እኔ ላሳ እየፈለኩት መጀመሪያ ላይ ያለው ነው። ማለት አብዛኛው ማጆሪቲው ፕሮቴስታንት ምን ብሎ ነው የሚያምነው? አለ እስኪ አንዴ መለስ አለ። እሱ አልከፈከውም። ቅዱስ ቁርባንም ጥምቀትንም ይጨምራሉ። ዝም ብሎ መታሰቢያ ብቻ ዝም ብሎ ሥርዐት ያሳልፈው ነገር የሌለው አድርገው የሚያስተምሩ አሉ። አይ ቲንክ በዚህ በኩል ያለው ወንጌላውያን ናቸው። ወንጌላዊቷ ቤተክርስቲያን ማጆሪቲው አልተሳሳትም፣ ምንም የሚያስተላልፈው ነገር የለም። ጥምቀት ብቻ አይደለም ጭራሽ ቅዱስ ቁርባንም ማለት ነው። ጥምቀትም፣ ቅዱስ ቁርባንም ምንም የሚያስተላልፈው ነገር የለም የሚሉ አሉ። እንግዲህ በዚህ በኩል ያሉት ወንጌላውያን ናቸው። ፕሮቴስታንቶችን ማለት ነው። እና ማጆሪቲው አለው። አዎ፣ ማጆሪቲው እንደዛ ነው የሚለው። ትክክል ናቸው። አሁን ማጆሪቲው ምንም የሚያስተላልፈው ነገር የለም ነው የሚለው። እሺ፣ እናቱ ምን ልታሳየን ነው? አይ፣ አሁን ተናገረው ላይ የእነሱን ስቴትመንት እናንባት ብዬ ነው። አሁን አሁን እንደተናገረው አይነት ነው። ከቻልክ አንተ ነበሩ ይነበባልይነበብልኝእሺ ከላይና ከታች ያለችዋን ብቻ ላንባት ማለት ነው ከለምን ይሄ የሙሉ ወንጌል አስተማሪዎች የሚማርበት እምነታቸውን ያስቀመጡበት ነው፣ መሰረታዊ ክርስትና ትምህርታቸው ማለት ነው። እና ምንድነው የሚለው ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን፣ እሺ ከዚህኛው ላንብ፣ ይቅርታ እሺ። ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም ጥምቀት የጌታ አራት ስርዓቶች ናቸው ካለ በኋላ ልብ በሉ በስርዓቶቹ ውስጥ በእነዚህ በሁለቱ ማለት ነው የሚገኝ የተለየ ጸጋ በረከት የለም አይታይም በስርዓቶቹ ውስጥ በስልክ ሲሆን ለማንበብ አይመችም እና ይሄው በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ይለናል። ሙሉ ወንጌል ከዛ እዚህ ላይ የምታዩት እዚህ እስር ላይ የምታዩት ደግሞ ያው ያው ጥምቀት በልቡ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ብቻ ሁሉ አለ እኔ አለ የሚጨመርኩት ይዘሽ ይው ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ድህንነትን ሊያስገኝ አይችልም። እንግዲህ ምንም አይነት ጸጋም እንደውም ጨራሽ በረከትም ብሎ ጨምሯል እንዴ ናቱ በረከትም ብሏል አ ጸጋ ብቻ አይነት ጸጋ በረከትም ጸጋውን በረከትም አያሰጥም እያተባልክ ነው ጥምቀት፣ ፕሮቴስታንት እማ ቤቴ። ይህ እኮ በጣም አደገኛ ነው። ፕሮቴስታንት ወንድምቶች በቃ ይኸው በእናንተ ቤት ውስጥ ያለው እምነት ይሄ ነው። አንዳንድ ሰዎች ከዚህ ከክርስቲያን ሳይድ የሚነሳባቸው ከሚነሳባቸው ጥያቄ ለመዳን ለመትረፍ ሲሉ አይ ጥንት ላይ የተነሱ ሪፎርመሮች እንዲህ እንዲህ ያሉት ነገር አለ ብሎ ለማምጣት የሚወክሉት ነገር አለ አዎ፣ እነ ሉተር ለምሳሌ ጥምቀት ለድኅነት ነው ብለዋል። ስለዚ የእናንተን እምነት በሚገባ ነው የሚጠልዙት ወደ ክርስትና ነው የሚቀርቡት ወደ እናንተ ከሚቀርቡት ይልቅ። ስለዛ በቤተ ክርስቲያን ደረጃ ፕሮቴስታንቶች ማለት ነው እንግዲህ፣ ቤተክርስቲያን ብለን ከጠራ ነው ታድሱ ያስፈልጋችኋል። ወዴት? ወደ ክርስትና አራው ጥምቀት ለድኅነት ነው እያላችሁ ወደ ክርስትና መምጣት አለባችሁ። እዛው መቆየት የለባችሁም። ይሄ ነው እኛም ስብከታችን። አይ ካላችሁ፣ ምዕመናን ሙሉ በሙሉ ቤተክርስቲያኗ ወደ ቤተክርስቲያን ከመመለሷ በፊት ማለት ሙሉ በሙሉ የፕሮቴስታንት ቸርቾች ቤተክርስቲያን የምለው እንግዲህ እነሱ ስለሚሉት ነው እንጂ እኔ ናቸው ብዬ አላምነም። ቤተክርስቲያን ማለት ነው ብዬ አላምነም። ቤተክርስቲያን የጌታናት አለቀ እና ሙሉ በሙሉ እነዚህ ቸርቾች ወደ ክርስትና አንመለስም ካሉ፣ ግን እዛ ውስጥ ያላችሁ ሰዎች እኔ ጊዜ አታጥፉ ክርስቶስን ነው የምላችሁ። የመዳን ቀን አሁን ነው ነው የሚለው መጽሐፍ ሲናገር። ጌታችን ኢየሱስ ድንገት ብቅ ይላል ይመጣል እና በዛ ሰዓት እንዳታፍሩ። በክርስቶስ ኢየሱስ የሚያፍረው ሰው እርሱ ክርስቶስን የካደው ነው። ጌታችንን የካደው ሰው ክርስቶስ ሲመጣ ማፈሩ አይቀርም። ክርስቶስን በምን ልንክደው እንችላለን? ለምሳሌ በትምህርት ኢየሱስ ጥምቀት ያድናል ሲል አንተ ግን አያድንም ካልክ ካድከው። አየህ? አልካድከውም፣ ክደባል። ስለዛ የምትወዱት ጌታ አለ አይደል? ታውቁታላችሁ አይደል? ክርስቶስን እሱን በምልአት መያዝ አለባችሁ። በጣም ሪስኪ ነው እዛ በጣም ሪዝጊ ነው። ስለዚ በምልአት እንድትይዙት ይህንን የምትወዱትን ጌታ፣ ያ ፍቅራችሁ ሳይቀንስ በዛው ፍቅር ውስጥ ሆናችሁ እንደውም ስትመጡ ነው በደንብ እየጨመረ ፍቅሩን ይሄዳል። እንደዛ ሆናችሁ ብቻ እናንተ ኑ እና ተጠመቁ፣ ደህነትን ማግኙ፣ ከጌታ ጋርም ለዘላለም ኑ ነው የምንለው። እሺ፣ እንደዛ ነው። እንትን እንትናይ አሁን ኦልሬዲ ከዚህ በኋላም ፕሮቴስታንት ይገባል ብሎ መጠበቅም እንደው ዘበት ነው የሚሆነው። እና አንድ መካነ ኢየሱስ ከልጅነቱ ጀምሮ ሲያገለግል የኖረ ሰው የተናገረውን አልሰማም እንደ ባለፈው ጨርሰውታል እኮ እኔ ተሳስቼ እሑድ ሲመጣ አለ ፕሮቴስታንት ቸርች መሄድ ሲቻለው አለ ጩኸቱ አለ በቃ ምንም የአምልኮ መልክ ራሱ የላቸውም አይነት ነገር እና እኔ እንደውም ኦርቶዶክስ ቤተክርስቲያን ቅዳሴ ላስቀድስ ላይክ እዛ ነው የሚሄደው። ናም ነገር ብሎና ላይክ በእኛ ቤተክርስቲያን ውስጥ ያለው ነገር በጣም ሰፕራይዝ አድርጎት። ናም ነገር እና ምን ይመስለኛል መሰለህ እልህ መጋባት ነው ሞስትሊ፣ እልህ መጋባት አለ አለ ትምህርቱን እያወቁት የቤተክርስቲያንን ትምህርት እያወቁት ምናም ነገር፣ ሰዎች ምን ይሉኛል የሚለው ነገር ብዙ ሰዎች የያዛቸው ይመስለኛል። ይበግልኝ በዙሪያ ያሉ ሰዎች ያው አሁን ከቤተክርስቲያን ሲወጡ አንዳንድ ሰዎች ወንጌል ገብቶኛል፣ ብርሃን በርቶልኝ፣ ነው ተገልጦልኛል በሚል ሳክስ ስለሆነ የሚወጣው ጨለማ ውስጥ ነበርኩ ብለው ስለሚወጡ ለመመለስ ሼም ይዛቸዋል ብዙ ሰዎች ገብጣል። ያንን ነገር መስበር አለባቸውና ሰው በዚህ ደረጃ እንግዲህ በዚህ ደረጃ ምን ያህል ትክክለኛ ያልሆነ ቦታ ላይ እንዳሉ በማስረጃ በትምህርት በመጽሐፍ ቅዱስ አባቶች ሰው እያሳያቸው፣ እኔ እንግዲህ ልብን ካደነደንክ እንደ ፈርዖን ልብን ካደነደንክ ምን ይደረጋል እንግዲህ ጌታ ይርዳቸው ነው የሚባለው። እና እንደው በቃ የመዳን ቀን ዛሬ ነው የሚለው ነገር ይሰመርበት። ጌታ የመዳን ቀን ዛሬ ነው የሚለው ይሰመርበት። እሺ በነገራችን ላይ ወንጌላውያን ተብሎ መጠራትም አይችሉም። በነገራችን ወንጌላውያን ተብለን መጠራት ያለብን እኛ ነን። ለምን? ወንጌልን ከነሀሳቡ እኛ ወንጌልን ከነሀሳቡና አረዳዱ የያዝነው እኛ። ቤተክርስቲያኑ የጌታ ቤተክርስቲያን ብቻ ናት፣ ወንጌልን ማለት ነው። ወንጌላውያን ተብሎ መጠራት አይችሉም። ቢኮስ የወንጌልን ሀሳብ አልያዙም። የትኛውን ወንጌል ሀሳብ ያዙ? ይሄው ጥሎታል። ጥምቀትን ብትል፣ ቁርባንን ብትል፣ እብን ስላሴንም ጭምር ብትል ዛሬ ላይ ሲናገር የነበረውን ደግሞ ጭራሽ እኔ ማለት አክቹዋሊ ርዕሳችሁ ሌላ እንዳይሆን እንጂ ዮናታን ሲናገር የነበረው በጣም ይለያል። ምን እንዳለ ታውቃል? ቤተክርስቲያን ሰርድ እና ፎር ሰንቸሪ ውስጥ ከፖለቲካ እሱን እንትን ትለኛለህ። ቅድም ሄደህ ነበር እራሱ አይቼው ቪዲዮን ማለት ነው ሙሉ ቪዲዮ ላክልኝ እንደዚ ያለበት ብዬ ነበር የደወልኩ ለእሱ። ነገ ከነጎዲያ እንገባበታለን፣ ጥናት አለ መሰለኝ ከነጎዲያ ምናምን እንገባበታለን። ትልክልኛ አለ ቪዲዮ ነው። በጣም የሚገርም ነገር ኩን የተናገረው። ይቅርታ ልታስጠይቅ ነው። አይ አሰምተዋል። ምን እንዳለ ኛ ክፍለ ዘመን ላይ ቃሉን ጣለች። ከዛ ስ ክፍለ ዘመን ላይ እነ ማርቲን ሉተር ቃሉን አነሱት አለ ከዛ በኋላ ግን መንፈሱን ተውት አለ መንፈሱን አለኩትም መንፈሱን አላገኙትም። ማን መንፈሱን ሳያገኙት ቃሉን እንዲህ ሲጀምር አይገኝም ባይዘው ቃሉ ከመንፈሱ አይለይም። በመጀመሪያ ግን ኤስ እንመጣበታለን። ከዛ በኋላ ላይ 19 ምናምን ላይ ነው እዚህ የአዙሳ ስትሬት አካባቢ የተፈጠረውን ያንን ኢንሲደንት አንስቶ እነ ቻርልስ ፓላንን ያነሳል። በመንፈስ እየተሞሉ ሰዎች ብሎ ያን መንፈስ ታገኛል። የዛሬ መቶ ዓመት ለሺ ዘጠኝ መቶ ዓመቱ እንመጣበታለን እሱ ላይ እንመጣበታለን። ያ ነገ ከነገ ወዲያ እንመጣበታለን። ሰው ዛሬ ጥምቀት ላይ ምናምን ነበር የርንባቸው። እሺ ሰው ሌላ የምታሳዩት ነገር አለ የቀረ ነገር ምናምን የምትናገሩት ነገር ካለ ምናምን ተናገሩና አንድ መዝሙር ሰምተን እንለያይ ትላለህ ቆየን። ምን አልክ? ይሁን ይህ ደግሞ ሲሳሳት እየጠበቁ ዮናታን እኛን አይወክልም ይላሉ ሲያስቀዳጅብኩ በእውነት ሲሳሳት ሲሳሳት እየጠበቁኝ እኛን አይወክልም። ምንድን ነው በቃ ኩስ እናንተን የሚወክላችሁ ማን ነው? ማንም የሚወክላችሁ የለም። መጽሐፍ ቅዱስ ነው እራሱ እንዳትሉ ማለት ነው። መጽሐፍ እቺ የተመታች ልጅ አይዞ ፓፓ አይዞ፣ ያጋጥማል ጣጣ ኳ ለሞ እንዲስልም አብሮ ከሁለት ቀን በኋላ ይበቅላል ፀጉሩ ነቆራ። ለካ የጊፍቱም አላማውን እኔ ገባኝ። ታውቃለህ መኩን የተረዳው ያልከ እሺ አዎ። እና የሚወክላችሁ የለም ነው። መጽሐፍ ቅዱስ ነው የሚወክልን እንዳትሉ፣ መጽሐፍ ቅዱስንም እንዳለ ሁላችሁም ይዛችሁት በተለያየ መልኩ እየተረዳችሁት ነው። እናንተን የሚወክላችሁ መጽሐፍ ቅዱስም ሳይሆን መጽሐፍ ቅዱስ ላይ እናንተ ያላችሁ መረዳት፣ እሱ ነው የሚወክላችሁ። አለቀ። ጥምቀት አያድንም ብትሉ፣ መጽሐፍ ቅዱስ ወክሏችሁ አይደለም፣ በፍጹም መጽሐፍ ቅዱስ ጥምቀት ያድናል የሚለው ታዲያ ምንድን ነው የወከለን ካላችሁ፣ በአጭሩ የወከላችሁ መጽሐፍ ቅዱስን አንበባችሁ እናንተ የተረዳችሁበት መንገድ እሱ ነው እናንተ ነው የሚወከላችሁ። ስለዛ ራሳችሁን በራሳችሁ ወክላችሁ የተቀመጣችሁ ናችሁ። ክርስቶስ ወኪል አይሆናችሁም፣ መጽሐፍ ቅዱስ ወኪል አይሆናችሁም። እና ይሄ በጣም አደገኛ ነው።